ፖለቲከኛው ጀዋር መሐመድ ስሙን ቀይሮ የገደለው ወጣት አልሞትኩም አለም። ጀዋር በማህበራዊ ሚዲያ ላይ ያጋራው መረጃ ከበርካቶች ዘንድ ከፍተኛ ተቃውሞ ገጠመው። ለመሆኑ ጀዋር የገደለው ወጣት ማን ነው? አልሞትኩም ሲልም የገለጸው ወጣትስ ማን ነው? ሙሉ መረጃውን በስፋት እንመለከታለን። ህወሀት በፌዴራል መንግስቱ ላይ ክስን አቀረበ። ይህንን መረጃ በዝርዝር ሳታችን አጠናክረናል፣ በስፋት የምታለምጡ ይሆናል። ሰባት ነጋን ጨምሮ ፖለቲከኞች የተዋቀሩበት አነጋጋሪው ውይይትና ያስነሳውን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 ጀዋር መሀመድ ስሙን ቀይሮ የገደለው ወጣት አልሞትኩም አለ። እናቴ አታልቅሽ፣ አልሞትኩም። ዛሬ እኔም አለው ሞት ተፈርዶብኝ በሰው እጅ ምንላለው። ደካማውን ረዳ፣ እኔ በህይወት አለው። ነገ መልካም ይሆናል፣ በህይወት አለው፣ አልሞትኩም። አንጆኒዮ ጮሌ ወይንም ደግሞ አብዮት ጮሌ ይባላለው። በማህበራዊ ሚዲያ ላይ በስተት የእኔን ፎቶ እየተጠቀሙት ነው፣ ጀዋርም ሆን ብሎ ነው። ባካችሁ፣ ያልተረጋገጠ ዜና በማህበራዊ ሚዲያ ላይ በማሰራጨት እንዳትሳሳቱ፣ ሌሎችንም አታሳስቱ። ከተደበኩበት ወደ አደባባይ ወጣ የምንም ሳይቀንስና ሳይጨምርበት ጀዋር ለአመጽ ይረዳው ዘንድ ስም ቀይሮ የገደለው ወጣትም ድምጽ ነው። ይህ ወጣት በማህበራዊ ሚዲያው ላይ ያጋራውን መረጃም መመልከት ይቻላል። ይህ እስከ ተለጠፈ ድረስም ጀዋር በሐሰተኛ ስም ስለገደለው ወጣት ማስተባበያም ሆነ ይቅርታም አልጠየቀም። ፖሊሶች ጭምር አሰቃቂ ጉዳት ደርሰውባቸዋል። ወዳጅ ዘመድ የጠፋባችሁም ካላችሁ ዘውዲቱ ቼክ አድርጎ የታሰሩትን ወደ አንድ አዳራሽ ሰብስበዋቸዋል። ካለቀቋቸው ወዴት እንደሚወስዷቸው ተከታትለን እናሳውቃለን በሚል ዜና ጀምሮ ጀዋር መሐመድ ሲዳማ ቡናና ወላይታ ዲቻ ለኢትዮጵያ ዋንጫ ፍጻሜ በዝግ ሜዳ እንዲጫወቱ መወሰኑን ተከትሎ ሪፖርቱን ማሰራጨት ጀመረ። ይህንን ተከትሎ አመራሮም አንድም የሞተና የቆሰለ የለም ብሏል። ቀጠልና በእግር ኳስ ደጋፊዎች ላይ በተተኮሰ ጥይት የተገደለ ወጣት ይህ ነው፣ በረከት ሀማ ይባላል በሚል ጀዋር በማህበራዊ ገጾቹ ላይ አስተጋባል። ጀዋር በተከታታይ በሚለጥፋቸው ልጥፎቹ ስር ውርጅብኝ ቢወርድበትም አላቆምም። መጨረሻ ላይ ፎቶ ተለጥፎ በጀዋር ሞት የተፈረደበት በረከት ሀማ ጀዋር አልሞትኩም ሲል ለሟርቱ ምላሽ ሰጥቷል። በዚህም አላበቃም። ሂዱና አስክሬናችሁንና ቁስለኞቻችሁን ዘውዲት ሆስፒታል ፈልጉ የተባለው የክለቡ አመራሮችም አንድም በጥይት የተመታ ሆነ የሞተ ሰው የለም፣ ዘውዲቱ ሄደን አጣራም ብለው ለመረጃ ምንጫችን ምላሽን ሰጥተዋል። አሁን ድረስ ጀዋር ልብ ሰባሪ ብሎ ስለገደለው ወጣት ማስተባበያም ሆነ ይቅርታም አላቀረበም። በትናንትና ሁለት እጠዋት በእግር ኳስ ደጋፊዎች ላይ ባደረሰው ጥቃት የተጎዱ ሰዎች ዘውዲቱ ሆስፒታል ነው የተወሰዱት። በህይወት ያለፉትን ማንነት እያጣራን ቤተሰብ ከተረዳ በኋላ እናሳውቃለን በማለት ረብሻን አፍቆት ሲቀሰቅስ የዋለው የኦፊኮ ተቀዳሚ ምክትል ሊቀመንበር ጀዋር መሐመድ ነገሩን የብሔርም ቅርጽ ለማስያዝ ሞክሯል እየተባለም ሲሆን፣ በነገራችን ላይ የተጎዱት የወላይታዲቻ ደጋፊዎች ብቻ አይደሉም የሲዳማ ቡና እንዲሁም ምንም ውስጥ ያልነበሩ ተራ መንገደኞችም፣ አንድ ከቱሉ ቦሎ ሲጓዝ የነበረ ኦሮሞ ገበሬን ጨምሮ የጥቃቱ ሰለባ ነበሩ ሲልም ነው ጀዋር የገለጸው። የፍጻሜውን ጨዋታ ለመመልከት የተሰበሰቡት የክለቦቹ ደጋፊዎች ወደ ስታዲየም እንዳይገቡ የታገዱት መንግስት፣ ምናልባት ወጣቶቹ መሰብሰባቸው ወደ መንግስት ተቃውሞ ሊለወጥ ይችላል በሚል ስጋት ነው ሲል ለጻፈው ሲያምሬ ቅር የሚል ምላሽን የሰጡ እባክ፣ ከስፖርቱ ላይ እንኳን ገለል በልልን ሲሉም ጠይቀውታል። የጀዋር ልጥፎች ላይ ባልተለመደ መልኩ የከረሩ ውግዘቶችን መስተናገድ

ወደ ቀጣይ መረጃችን ስናመራ ህወሀት በፌዴራል መንግስቱ ላይ ከስ አቀረበ። በምዕራብ ትግራይ ታጣቂዎችን እያጠናከረ ነው ሲል ገለጸ። ህወሀት ባወጣው ሳምንታዊ መግለጫው የፌዴራል መንግስቱ በምዕራብ ትግራይ ታጣቂዎችን እያጠናከረ ነው ሲል የፌዴራል መንግስቱን ከሷል። በምዕራባዊ ትግራይ በመንግስት ድጋፍ የሚደረግላቸው ታጣቂዎች በደል መፈጸማቸውንም ቀጥለው በታለም ሲልም አክሏል። እነዚህ ታጣቂዎች የፌዴራል መንግስቱን የማስወጣት ኃላፊነት ያለበት ቢሆንም በተለያየ መንገድ እንዲጠናከሩ እያደረገ ነው ሲልም በሽራሮ የተፈናቃዮች መጠለያ ካም 250 እስከ 300 አዳዲስ ሰዎች ከምዕራብ ትግራይ የተፈናቀሉ ይገኛልም ይላል መግለጫው። የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር ከመከላከያ ሰራዊት ውጪ የሆኑ ኃይሎችን ከትግራይ እንዲያስወጣና ተፈናቃዮችን ወደ ቤታቸው እንዲመልስም ህወሓት በመግለጫው አሳስቧል። ወደ ቀጣይ መረጃችን ስናመራ አብሮነት ኢትዮጵያ ከሪዮት ሚዲያ ጋር በመተባበር ታላቅ የተቃውሞ የኢንተርኔት ትዕይንተ ህዝብ ግንቦት 30 ቀን አዘጋጅቶ ነበር። ዝም ብሎ የሚታይ ትዕይንተ ህዝብ ብቻም አልነበረም። የኢትዮጵያን ፖለቲካ ለብዙ አስርት ዓመታት ሲያምስ የቆየን ክፍፍልን እና ጥርጣሬን እየሰባበረ ነው። በሀገሪቷ የተለያዩ ስፍራዎች የሚካሄዱ ጦርነቶች በቀጠሉበት፣ ጋዜጠኞች ለስር በተዳረጉበት፣ የሀገሪቷ የፖለቲካዊ ማህበራዊ፣ እና ኢኮኖሚያዊ ችግሮች ተባብሰው በቀጠሉበት በዚህን ሰዓት የተካሄደው የኢንተርኔት ህዝብ አንድ መልእክት የያዘም ነበር። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ የሚል ነው። እነዚህ ግለሰቦች በተለመደው ሁኔታ ተመሳሳይ መድረክ ሊጋሩ ስለመቻላቸው በእርግጠኝነት መናገር አይቻልም። ትዕይንተ ህዝቡ ታሪካዊ የሚያደርገው መልእክቱ ብቻም አይደለም። ዚህ መልእክት ጀርባ ያሉ አንድ ቤቶች ትዕይንተ ህዝቡን ታሪካዊ ማድረገውታል። ትዕይንተ ህዝቡ የሪዮት ዓለም ልዩነት አላቸው የሚባሉ የተለያዩ የፖለቲካ ሀሳቢዎችና የብሔር ቡድኖችን የሚወክሉ ሰዎች መድረክ እንዲጋሩ አድርጓል። ይህ ከአብዮታዊነት አንሶም ሊታይ አይችልም። እነዚህ ግለሰቦች በተለመደ ሁኔታ ተመሳሳይ መድረክ ሊጋሩ ስለመቻላቸው በእርግጠኝነት መናገር አይቻልም። እንዲያውም አንዳንዶች በፖለቲካዊ ክህደት ወይም ደግሞ በአመፅ ቀስቃሽነት እርስ በርስ የተወነጃጀሉ ናቸው። ይሁንና አሁን አብረው ቆመዋል። ለምን? ምክንያቱም ከሪዮት ዓለም ሲሆን ልዩነት ከፍ ያለ አደጋ ፊታቸው ተደቅኗል። የሀገሪቱ ህልውናና የዜጎቿ ቀጣይ ህይወት ይህ ለታይታ የተካሄደ አንድነት ሳይሆን አስፈላጊ የሆነ አንድነት ነው። ይህ አይነቱ አንድነት ቀጣይነት ካለው ከስልጣን ህዝብን ያስቀደመ ፖለቲካዊ ብስለት ጅማሬ ተደርጎ ሊታይ ይችላል። የተባለም ሲሆን መንግስት ይህቺ ባቄላ ካደረች አትቆረጠምም በሚል ፊልም ዩቲዩቡን ለተወሰነ ሰዓት ሊዘጋ እንደነበር የኢንተርኔት ትዕይንተ ህዝብን ማዘጋጆች ሲናገሩ ነበር። የተባለም ሲሆን ጉዳዩ መንግስት ምን ያህል እንዳስቆጣና ስጋት ላይ እንደጣለው አመላካች ነው ብለዋል። ስልጣን ላይ ያሉትን ሰዎች ስጋት ውስጥ የጣላቸው ትዕይንተ ህዝብ ብቻ አይደለም። የተለያዩ የፖለቲካ መሪዎች የብሔር ሰንሰለታቸውን በጥሰው በአንድ ተሰባስበው ስለ ሰላም አስፈላጊነት መናገራቸው ነው። ምላሹ ሁላችንም ቀድሞኑ የምናውቀውን ሀቅ ያረጋገጠ ነው። እውነት የመንግስት ትልቁ ስጋት መሆኑን ሰዎች የህብረትና የአንድነት ድምጽ ሲሰሙ መራዳቸውን። ትዕይንተ ህዝቡ ኢትዮጵያውያን ከአሁን በኋላ በጭራሽ በጋራ አይቆሙም የሚለው ሀሳብ ያፈራረሰ ነው። በጋራ ቆመዋል። በጋራ መቆም ይችላሉ። በጋራ መቆምም አለባቸው። ከሁሉም በላይ ግልጽ የሆነው የሰላም ጥያቄ ከአንድ ወይም ከሌላ የመነጨ ሳይሆን ከሁሉም ቦታ የመጣ መሆኑ ነው። ከሁሉም ቦታ የሰላም ጥያቄ ሲመጣ መሀሉ ሊሰማ ይገባል። አለዚያ መፈረካከሱ ነው። ጥያቄው መንግስት ጥያቄውን ሰምቶ የማስተካከያ እርምጃ ይወስዳል ወይ የሚለው ነው። በትዕይንተ ህዝብ ላይ የተሳተፋችሁ የፖለቲካ መሪዎች ተደራጁ፣ ጻፉ፣ ህዝቡን አስተምሩ፣ ተቃውማችሁን ማሰማት ቀጥሎ፣ በዝምታ ያያችሁ ሰዎችም ዝምታችሁ ከመስማት ይቆጠራልና ድምጻችሁን አሰሙ። በስልጣን ላይ ያላችሁ ሰዎችም ሰላምን የመምረጥ ጊዜያችሁን አታባክኑ የሚል መረጃም በመሰረት ሚዲያ ተጋርቷል። ወደ ቀጣይ መረጃችን ስና ምራ የሶማሌላንድ ፕሬዝዳንት በሚቀጥሉት ቀናት በኢትዮጵያ ጉብኝት እንደሚያደርጉ ተገለጸ። ፕሬዝዳንቱ ኢብራሂም ወደ ኢትዮጵያ የሚጓዙት በቀይ ባር ጉዳይ የተፈረመውን መተግበያ ስምምነትን በተመለከተ ለመነጋገር መሆኑም ተዘግቧል። በጃንዋሪ ወር 2024 በኢትዮጵያና በሶማሌላንድ መካከል በቀይ ባር ላይ የወደብ ኪራይን በተመለከተ የመግባቢያ ስምምነት መፈጸሙ ይታወሳል። ስምምነቱን የፈጸሙት ደግሞ የቀድሞ የሶማሊያ ፕሬዝዳንት ሙሴ ቢሲሆኑ፣ በስምምነቱ መሰረትም ሶማሌላንድ ለኢትዮጵያ በኤደን ሰላጤ ለ50 ዓመት ወደብ ለማከራየት ፈቃደኛ ስትሆን ኢትዮጵያ ደግሞ ለሶማሊላንድ እውቅና ለመስጠት መስማማቷን በስፋት መገለጹም ይታወቃል። አንድ የሶማሊላንድ ባለስልጣን ለቴሌቪዥን ጣቢያው እንደገለጹትም ፕሬዚደንት ኢሮ ወደ አዲስ አበባ የሚያቀኑት በዚህ የመግባቢያ ስምምነት ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ነው። ስምምነቱ አሁን ያለበትን ደረጃ ከኢትዮጵያ ባለስልጣናት በኩል ለመስማት መፈለጋቸውንም አስረድተዋል። ሶማሊላንድ አለም አቀፍ እውቅና ለማግኘት የምትፈልግ በመሆኑ የስምምነት እንዲቀጥል ፕሬዚደንቱ ማሰባቸው መሆናቸውንም ባለስልጣኑ አስታውቀዋል። ይህ በእንዲህ እንዳለም የሶማሊያ መንግስት እኚህ ፕሬዚደንት ወደ አዲስ አበባ የሚያደርጉት ጉብኝት እንዲሰረዝ ለኢትዮጵያ መንግስት ማሳሰቢያ መስጠቱም ይታወሳል። በማሳሰቢያው ፕሬዚደንት ኤሮም ጉብኝቱን የሚያደርጉ ከሆነ ደግሞም በከፍተኛ ባለስልጣን አቀባበል እንዳይደረግላቸውና ጠቅላይ ሚኒስትሩን ከመሳሰሉ ባለስልጣናት ጋር እንዳይገናኙ መግለጹም አይዘነጋም። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁም ስለነበራችሁ እናመሰግናለን። ቸር ቆዩልን።